አሰልጣኝ ጸጋ አመሰግናለሁ። በተከታታይ ሁለተኛ ጨዋታ ጨዋታን ቡድኑን ከያስክ በኋላ ያደረገው አንድ ሽፈት አንድ ድል አጠቃላይ የዛሬው ጨዋታ እንዴት አገኘው? ያው የዛሬው ጨዋታ እንደምታውቀው ያው ከሊጉ መሪጋ ነው ያደረግነው ጨዋታ። በጣም ጠንካራ ፉክክር ያደርገው ያው አሁንም ቢሆን በዘ ጥሳ ነው የተጫወት ነው። ጥሩ ፉክክር ታድሯል ብዬ ነው የማስበው። እንግዲህ ውጤቱ አካባቢ ላይ ባናሸንፍም የሜዳ ላይ እንቅስቃሴው ጥሩ ነበር። በውጤት ቢታጀሩ ጥሩ ነው ግን፣ ከባለፈው ጨዋታ ደግሞ ዛሬ የተሻለ ነው። የሜዳ ላይ እንቅስቃሴ ዛሬ የተሻለ ሆኖ ያግኝቸዋለ ወይ? በይበልጥ ጥሩ በነበራችሁበት የመጀመሪያው አጋማሽ ግብ ማስቆጠር አልቻላችሁ። በሁለተኛው አጋማሽ ደግሞ አጨቃጫቂ ግብ ተቆጥሮባችሁ ሽንፈት አስተናግዳችኋል። ቀደም ብላችሁ ጥሩ በነበራችሁበት አጋጣሚ ግብ ለማስቆጠር ጥረት ያላደረጋችሁበት ምክንያት ምን ይሆናል? አዎ እንግዲህ በተደጋጋሚ ጎል ላይ ለመድረስ ሞክረናል። የጠራ የጎል ዕድል ባንፈጥርም በሜዳ ላይ እንቅስቃሴ እነሱ ቦክስ ውስጥ ለመግባትና ከመሀል ሜዳ ወደ አጥቂ ባለው የነበረው ሽግግር በጣም ጥሩ ነበረ። ያው በዛን ሰዓት በጎል ብንቀድ ደግሞ የተሻለ ይሆን ነበረ ያው የስኮሪንግ ችግር ነበርብን ዛሬ። ጥራት ያላቸው ጎሎችም የጎል ምኮራቸውም ብዙ ያደረግነው ነገር ግን ብዙ ወደ ጎል እየተደረሰ እንቅስቃሴ ብዙ አላየውም። ነገር ግን ጥረቱ ጥሩ ነው። በየቦታው በየፖዚሽኑ የራስን እንቅስቃሴ፣ የተጋጣሚ እንቅስቃሴ የተቆጣጠሩ ከመጫወት አኳያ ግን ጥሩ ሜዳ ላይ ፋይት አድርጓል ብዬ ነው ማስቡ። ግቧ ስትቆጠር የቡድኑ አባላት ተቃውሞን አሰምተው ነበረ እና በረዳዳኛ ውሳኔ ነው የጸደቀችው። እሷ የምትለው ነገር ይኖራል። እኔ የምለው ነገር የለኝም ግን እኔ ከኔ የተሻለ በቅርበት የነበረው ጓደኞቼ አይተውታል። እኔ ኦልሬዲ ዲፌንሱን አጥቂውን ነው ያደራጀው ስለነበር እዛ ላይ ነው የተከሰተው። አላውቅም ግን አሁኑ ቢሆን አጨቃጫቂ ነው። አሁኑ ቪዲዮ አይተን ነው እኛ ማመን የምንችለው እንጂ በዚህ ነገር ላይ የተሸንፈ ስትወጣ ትንሽ ይከብዳል። እኛ ለለሙሩ የምንጫወት ቲም ነን። አንዳንድ ቦታዎች ላይ ተንፍት ስህተቶች ይታዩ ነበርና እንግዲህ በቪዲዮ አይተም ካላየ መስተቀር አሁን ይሄን ብሎ መምናገር ትንሽ ይከብደኛል ግን አጨቃጫቂ ነው። ዳኛው በቅርበት ነበረ። መስመር ዳኛ የት ሆኖ እንዳየሁ አላቅም። እንግዲህ ይሄ ነው ማለት የምንፈልገው። ላለመውረድ በሚያደርጉ ቡድኖች ላይ እንዲህ አይነት ውሳኔዎች ጥንቃቄ ያስፈልጋቸዋል ብላ አታስብም? አዎ እንግዲህ ወሳኝ ነው እንግዲህ ወሳኝ ነው አሁን ወሳኝ ነው ምዕራፍ ላይ ደርሰናል። የሊጉ ጨዋታ ሊጠናቀቅ ስድስት ጨዋታዎች ነው የሚቀሩት። እነዚህ ያንዳንዱ ጨዋታዎች ደግሞ ወሳኝነት አላቸውና አርቢትር ኮሚቴው በጣም ጥንቃቄ አድርጎ ነው እንግዲህ የዳኝነቱ በጣም በጥንቃቄ መመደብ አለበት ብዬ ነው የማሰው እንጂ በእንደዚህ አይነት ላይ ተሸንፈው ወጣ፣ አዱ ዛርግስ ወጣ፣ ከክለብ አንጻር ከሞራል አንጻር ትንሽ ሞራል የሚነካው ድጋፊዎቻችን ጨዋ ስለሆነ እንጂ ሌላ ነገር የሚያስነሳ ነገር ነበር ብዬ ነው የማሰው። ጥንቃቄ ቢደረግ ጥሩ ነው ያስብላል። ኮች የመጨረሻ ጥያቄ ላድርገውና፣ አምስት ሽንፈት፣ ሁለት አቻ፣ አንድ ድል ነው በሀዋሳ ቆይታችሁ። ቀጣይ ወደ አዳማ ነው ውድድሩ የሚሄደው ስድስት ጨዋታዎች ይቀራሉ፣ ምን እንጠብቅ? አይ እንግዲህ አንድና አንድ ነው። እኛ ላለመውረድ በሊጉ ላይ ለመቆየት ነው የምንዘጋጀው በዚህ ቢጠናቀቅም እንደ ስምንት ቀን የሰባት ቀን መዘጋጃ አለን። እሷን ደግሞ በጥንቃቄ የተጎዱ ልጆችም በአንዳንድ የፌዴሬሽን ውሳኔዎችም ያልግቡ ተጫዋቾችም አሉ እና ያው ስራ እና ያሬ ያልግቡ ሁኔታዎች አሉ። እነሱ ተሟልቶ ሲገቡ ደሞ ቡድናችን ይሻሻላል ብዬ ነው የማስበው። አሁንም ያለው የሜዳ ላይ ጥንካሬው ጥሩ ነው ብዬ ነው የማስበው። እኔ አመሰግናለሁ። አሰልጣኝ ገብረ መድን አመሰግናለሁ። በአዋሳ ስድስተኛ ድላችሁን ዛሬ አስመዝግባችኋል። እዚህ በአዋሳ ቆይታችሁ ስድስት ድል፣ አንድ ሽንፈትና አንድ አቻ ነው የወጣችሁት። በአጠቃላይ አዋሳ ቆይታችሁ እንዴት ነበረ? ከዛሬው ጨዋታ በፊት እስካሁን እንግዲህ በነበረው ጨዋታ በጣም ስኬታማ ነው ማለት ይቻላል። ጥሩ ነው። ያው እንግዲህ እንደገለጽከው በዚህ በቆይታችን በተለይ ደግሞ ይሄ ወደ ፊት እያየን ስለነበረ በካልኩሌሽን ነው ከዚህ በኋላ የሚኖረውን ጨዋታ የሂሳብ ስራ ቁማር መጫወት ያስፈልጋልና አሁን በብልጠት ነው የተጫወት ነው ዛሬ ድሮ ማድረግ በዚህ ጨዋታ ላይ በጣም አስቸጋሪ ስለሚሆን ለዛ ነው። ስለዚህ አሁን በጣም አላስፈላጊ ጊዜ መግደል ሁኔታ ቢኖርም ግን መጨረሻ ላይ ሰክሰስፉሊ ያው ጎል አግብተን ወጥተናል። እና እንዳ አጠቃላይ ስታየው እዚህ በቆየንባቸው ጊዜያቶች ጥሩና ስኬታማ ነው ማለት ይቻላል። ወደ ዛሬው ጨዋታ ልምጣና፣ በመጀመሪያው አጋማሽ በተለይ መቀዛቀዞች ይታዩ ነበር፣ ተጋጣሚያችሁ በተወሰነ መልኩ ጨዋታውን ለመቆጣጠር ጥረት ያደርጋል። በሁለተኛው አጋማሽ በይበልጥ ተጨናችሁ ተጫወታችሁ፣ በረዳዳኛ ውሳኔ ግብ ተቆጥሮ አሸንፋችሁ ወጣችኋል። እንዴት አገኘው የመጀመሪያውንና ሁለተኛውን አጋማሽ? የመጀመሪያው እንዳልከው ምንድን ነው በጣም የአመጣጣቸው የዚህ አግረሲቭነት ባህሪ በጣም ታይታ ማርክ አድርገው እንዳን ጫወትን በማድረግ በኩል ያው ተሳክቶላቸዋል፣ ግን ይህ ሁሌ ከዚህ ቀደመም አንድ ሁለት ቡድኖች እንደዚህ አይነት እንትን አድርገዋል። ያው እንግዲህ ምንድን ነው ከኛ አሁን የፈለጉት ያው አንድ ነጥብ ይዘው ነው መውጣት ነው፣ ግን ምንም የሚጠቅማቸው እንደሆነ በምን አላውቅም። ዞሮ ዞሮ ግን ይሄ እስከ 90 ደቂቃ ማርክ ማድረግ አይቻልም። ወይም ደግሞ በጣም እንትን በሆነ አግሬሲቭነት ተጫውተ፣ አይቻልም ያንን ማስለቀቅ የግድ ነው። አሁን የኛ ልጆች እንዳልከው በጣም መቀዛቀዞች ነበሩ፣ በእንቅስቃሴ የመጥፋት ኳሱን የማበላሸት ሁኔታ ታይቶባቸዋል። በጣም ብዙ በተለይ ከሜዳው ጋር ተያይዞ አሁን ትንሽ የተበላሸ መነጣ መነጣጠር ሁኔታ ነበረ፣ እና እሱን ማነጅ ማድረግ አልቻሉም ነበር ከእረፍት በኋላ ግን በተወሰነ መልኩ ለውጥ አድርገን አሁን ወደፊትም ጥሩ ሄደናል እና እንዳጠቃላይ ግን ያው እስከሚቀጥለው ጨዋታዎች ያሉት ጨዋታዎች እንግዲህ ነጥባችን አስፍተን መሄድ መቻላችን በራሱ ጥሩ ነው። ቀጣይ ወደ አዳማ ነው ውድድሩ የሚያመራው። ስድስት ቀሪ ጨዋታዎች ይቀራሉ በሊጉ። አሁንስ ምን እያሰብክ ነው? እንግዲህ ቀሪ ጨዋታዎች አሁንም ገና ይቀራሉ። ምንድነው አጠገባችን ያሉ ቲሞች ያው እነሱም ያው የተወሰነ ነጥብ የማግኘት ሁኔታ ስላለ መቆራረጥ የለም። ሰ አሁን እንዳልኩ ቅድም እንደነገርኩ ማለት ነው፣ የካልኩሌሽን ጉዳይ ነው የሚሆነው፣ ልዩነትም አስፋት ከታች እንግዲህ ወደፊት የምናየ የሚቀጥሉት የሚቀጥለው ጨዋታ አንደኛው በቅርብ የሚከታተልን የኢትዮጵያ ቡና ነው። ከእሱ ጋር ነው የምንገናኘው። እሱ ላይ የምናገኘው ውጤት የበላይነታችንን የምናሳይበት ይሆናል። ማለት ውጤት ካገኘን ጥሩ ውጤት ካገኘን፣ በቃ እሱ ከዛ በኋላ ማውራት እንችላለን ብዙ ነገሮች ማለት ነው። አመሰግናለሁ።